ወዳጆቿ ተደናግጠዋል። ቤተሰቦቿ ሀዘኑ እያንገላታቸው ነው። የእሷ ነገር ለሚያውቋት ሁሉ የግር እሳት ሆኗል። ደግነቷና መልካምነቷ፣ ቅን ሐሳቢነቷ የፈጠረውን ፍቅር ድንገተኛ ሞት መጥቶ ጣልቃ ገባበት። ሞት ፍቅርን መበጠስ ባይችልም እንኳን የፍቅር ምንጩን ግን ያደርቃል። እናም ለዚያም ነው ማዘናቸው ቺ የፍቅር ምንጭ ታዲያ እንዲሁ ገና በረፋዱ ደረቀች። በሆዷ የያዘችውን ፅንስ ተገላግላ በሰላም የምትመለስ ትመስል ነበረም። ወልዳም አቀፍ ልጇን ማየትም ትጓጓ ነበር። ለባሏና ለቤተሰቦቿ ደስታንም መስጠት የሁል ጊዜም ምኞቷ ነበር። ምን ዋጋ አለው? ያሁሉ ሳይሆን ቀረም። በደስታው ፋንታ ሐዘን ተተካ። የማይታመን ድንገተኛ ድባቴን ይዛ መጣች። ወልጄ ልምጣ ብላ ሄዳ አስከሬኗ ተላከም። በሰላም ወልዳ ትመለስልኛለች ያለው ባለቤቷም አስከሬኗን ውሰድ ተባለ። ከዚህ በላይ ከባድ ነገር ምን አለ? በቅርቡ ለስርጭት የሚበቃ የቴሌቪዥን ፕሮግራሞቿን አሰናድታ ስትጠባበቅ በዚያው ጠልቃ ቀረች። ለመሆኑ እችን ምስኪን ምን ገጠማት? ባለቤቷና ቤተሰቦቿ በምን ሁኔታ ላይ ይገኛሉ? ሕይወቷ ከማለፉ በፊት የነበሩ ክስተቶችስ ምንድን ናቸው? ከመሞቷ ቀደም ብላ ለጓደኞቿ የነገረቻቸው ነገሮችስ ምን ይሆኑም? ሁሉንም በዝርዝር እንነግራችኋለን። ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። የዛሬው መረጃችን የወጣቷን ጋዜጠኛ ድንገተኛ ህልፈተ ህይወት አስመልክቶም ወደ እናንተ የምናደርሰው ይሆናል። እስከ መጨረሻው አብራችሁን ቆዩም የእኔ ትንሽዬ ንግሥት የኔም ቡጥ ጽጌሬዳ አበባዬ ጉልበቴ ላይ የተኝተሽ እንደ ታላቅ እህት እየተቆጣሁ እያጫወትኩ ጸጉርሽን የምሰራሽ ያ ጊዜ ሁሉን አፈቀኝ ትላለች አይን አለም ከበደ። በታላቅ ሐዘን ውስጥ ሆናም መች አድገሽ ነው መች ኖረሽ ትንሿ? እምባይ እስኪደርቅ ድረስ ባነባም ልቤ መተንፈስ እስኪ ያቅተው ድረስ ብጨነቅም ለማምለጥ ለመሸሽ ብሞክርም አልቻልኩም ነበርም። እውነት ነው አሉኝ ሁሉም። እመኚ፣ ሞታለች አሉኝ አበባዬ። በጠዋቱ በንቡጥነት ጊዜሽ ረገፍሽብን ፍርዬ፣ ወየው ለእናትሽ ስትል ነበር አይን አለም ከበድ ሐዘኗን ያኖረችው። ሞት እንዲህ ነው፣ ሊሞላ ሲል ያጎድላል፣ ደርሶ ይነጥቃል፣ በጣም ያበሽቃል። በማለት የተናገረው ደግሞ ጋዜጠኛ ሶዶ ለማ ነው። የመጀመሪያ ልጇን ወልዳ ለመሳም ስትዳዳ የከረመች በግንቦት የመጀመሪያዎቹ ቀናት እወልዳለሁ ብላ ቀን ስትቆጥርና ስትቆርጥ የነበረች ድርስር ጉዝ ፍሬ ይወጣ ሰው የልጅናት ለመባል ለመታረስ የተዘጋጀችው የ25 ዓመቷ እጩ ወላድ ፍሬ ህይወት ህይወት ለመስጠት ህይወቷን ሰጠች። ፍሬውንም ሳትበላ እንዲሁ ቀረች። ደግሞም ጋዜጠኛ ነበረች። በቅርቡ አየር ላይ ሊወጣ ዝግጅት በነበረ በቴሌቪዥን ጣቢያ ውስጥ የቅድመ ፕሮዳክሽን ሥራ እያጠናቀቀች የነበረች እኖርባይ ሙያተኛ ናት ሲልም ነው ሶዶ ሐሳቡን የሚጨምረው። ሃይማኖተኛም ናት ሲል አክሎ ይገልጻል። ጓደኛዬ ጋዜጠኛ አፈወርቅ እያዩ መርዷን በተመለከተ የሚያረድ ጽሑፍ ለጥፎ ተመለከትኩ ይላል። ስለ አሟሟቷ ተጨማሪ መረጃ ፈልጌ ወደ ገጸ ታሪኳ ዘዋልኩኝ። ታጋ አድርጓት ነበርም። የፌስቡክ ስሟ ፍሬ የመብርሃል ይላል፣ በእንግሊዝኛ ፊደላት የተጻፈ ነው። ከገጹ አወጣሁና ተመልሼ ከጓደኛዬ አፈወርቅ ጋር አወራሁ። ፍሬ ሕይወት በዚህ ከንቱ ምድራዊ ሕይወት የምታስቀና እንስት ናት። እሱ እንደሚነግረኝ ውብ ማንነቶቿ ከረጅም ጊዜ በኋላ በቅርቡ ለመጀመሪያ ጊዜ ግን ደግሞ ለመጨረሻ ጊዜ ለስንብት ሊያገኛት፣ ወልጄ የማነበውን መጽሐፍ ግዛልኝ ብላ ገዝቶላት እንደነበረም ነገረኝ ሲል ይጨምራል። ሶዶም እኔም ይበልጥ እየተብሰከሰኩ መጣሁ። ከሱ በላይ በረጅሙ ተነፈስኩ። ሶዶ ይቀጥላል። ፍሬ ሕይወት አሰላ ነው ተወልዳ ያደገችው። የመጀመሪያ ዲግሪዋን ከጎንደር ዩኒቨርሲቲ በአማርኛ ቋንቋና ስነ ጽሑፍ እንዲሁም የሁለተኛ ዲግሪዋን ደግሞ በአካውንቲንግ ተምራ ተመርቃ ለተሻለ ኑሮ የተሻለ ስራ ስትማትርም ነበረም። ባለቤቷ ታዲያ መምህር ነው። ወደ ትዳር ከገቡ ገና ሁለት ዓመት እንኳን በቅጡ አልሞላቸውም። ከሚኖሩበት በአዲስ አበባ ከተማ አየር ጤና አካባቢ ለወሊድ ወደ አሰላ ካቀናች ሳምንት መሆኑን እንኳን እርግጠኛ አይደለሁም ይላል። ይህን የሚነግረኝ በህልፈቷ ልቡ ተሰብሮ ቀጥ ቀጥ እያለ የሚያወራኝ ወዳጇ ወዳጄ ጋዜጠኛ አፈወርቅ ነው። ጋዜጠኛ አፈወርቅ የፍሬ ህይወትን ሞት አስመልክቶ በፌስቡክ ገጹ ያኖረው መልእክት መኖሩንም ጨምሮ የሚገልጸው ይኸው ሶዶ ለማ ነው። እንዲህ ይላል። ሞተች አሉኝ፣ ልመናቸው መቼ ኖረሽ? ምን አይነት ቀልድ ነው? ሞት ራሱ ቀልድ ሆነ እንዴ? ጤነኛ ነች፣ ጽንሱም አንቺም በበጎ ጤንነት ላይ ትገኛላችሁ አይደል? እንዲህ ያለው ዶክተሩ ልትወልጅ የጓጓሽለትን ልጅሽን አቅፈሽ ልትስሚ አይደል እንዴ? ወደ ሆስፒታል ሄድሽው የምን ማፋፈር ነው? አንቺ እኮ ቀልደኛ ነሽ። ማርያምን አትቀልጂ፣ እንዲህ አይነት ቀልድ ደስ አይልም። መጠርጠር እኮ ነበረብኝ። ሁለት ዓመት ከስድስት ወር ተጠፋፍተን ዛሬ የወሊድ ፈቃድ ወጣ ሁረፍት ነኝ ያለህበት ልምጣ ብለሽ መጥተሽ ስታገኘኝ መጠርጠር ነበረብኝ። ከቀናት በፊት ያየሁት ያሳቅ ጸለመ፣ ያ ሁሉ ተስፋ ጨለመ ሲሉኝ እንዴት እሺ ብዬ ልመናቸው ጓደኛዬ ትናፍቅኛለሽ። በእናቶች ቀን ማግስት አንዲት ሴት ስለ እናትነት ወድቃለችና ይላል። ከዚህ ሁሉ በኋላ ሌላው የገረመኝ ነገር በማለት ይጨምራል። ሶዶም ሌላው የገረመኝ ነገር ፍሬ ህይወት የወለደቻት ልጅ ተርፋለች። እሷ ህይወቷ እያለፈች ወደዚህኛው ዓለም ያመጣቻት ሴት ልጅም በህይወት አለች። ይሄ ሞት አንዳንድ ስክሪፕትን ሲያሳምረው እኮ ይለያል። ፍሬ ነፍስሽን ይማረው ለሚወዱሽ ቤተሰቦች፣ ዘመድ አዝማዶችሽ ሁሉ መጽናናትን ይሁን፣ በማለት በፋና ቴሌቪዥንና ሬዲዮ በጋዜጠኝነት ስራ ላይ የምናውቀው ሶዶ ለማ ሐሳቡን ይቋጫል። የፍሬ ህይወትን ሞት አስመልክቶ በተለያዩ ማህበራዊ ሚዲያዎች ላይ ልዩ ልዩ ጽሑፎችን ከጻፉት መካከል ናምሩድ ወልደ ታቦርም ይገኝበታል። እናት በወሊድ ምክንያት በእናቶች ቀን ማግስት አረፈች ሲል ነው ሐሳቡን የሚጀምረው መታተር መልኩን አንቺን ይመስለኛል እልሽ የለ ወልደሽ ልትመጫል ነበር፣ ከቢሮ ተሸሄድሽ፣ የኛ እህት መቼ ሄደሽን ጠይቅሽ እንጂ መቅበርንስ አላሰብነውም ነበር እኮም። የኔ ቀጫጫ እህት ወፍረሽ ትመጫለሽ እንጂ አፈረስ ትለብሻለሽ አላልንም ነበር እኮም። የኔ ፈገግታም፣ የቢሮአችን ድምቀት፣ አንቺ የክርስቶስ አገልጋይ፣ አንቺ የታሪክ አዋቂ ጋዜጠኛ፣ አንቺ መካራ አጋዥ እህት፣ ምን ነው ሀዘኑን አጠነከርሽብን? ይኸው ሕይወት መልኩ አወየበም ልባችን የማይረሳት ትውት ሴት ለእናትነት ስትል በእናቶች ቀን ማገዝ ታረፈች። መልካም የእናቶች ቀን የኔዋ ነፍስሽን በሰላም ያሳርፋት ፍርዬ በማለት ደግሞ ይኸው ናምሩድ ወልደ ታቦር ሐሳቡን በፌስቡክ ገጹ ላይ አስፍሯል። የወጣቷ ጋዜጠኛ ድንገተኛ ህልፈተ ሕይወት ለባለቤቷና ለቤተሰቦቿ እጅግ የከበደ ሆኖም ሐዘናቸውን አበርትቶት እንደሚገኝ ከተለያዩ ምንጮች ያገኘናቸው መረጃዎች ይጠቁማሉ። እንግዲህ እንዲህ ያሉ ሞቶች በተለይ ለቅርብ ሰዎችና ለቤተሰቦች እጅግ መራር የሆኑ ሊታመኑ የማይችሉ ከፍተኛ ሐዘንን የሚያላብሱ ናቸውና ቤተሰቦቿና ባለቤቷ ሁላችሁም መጽናናት እንዲሰጣችሁ እንጠይቃለን ጓደኞቿም እንዲሁም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 እንማጸናለን። በሚቀጥለው ጊዜ በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።